በምዕራብ ካናዳ ውስጥ የመካከለኛው ካናዳ ኤድመንተን አገረ ስብከት የ2017 ሪፖርት። በምዕራብ ካናዳ ውስጥ የመካከለኛው ካናዳ ኤድመንተን አገረ ስብከት በካናዳ ሶስት ግዛቶች በአልበርታ፣ በማኒቶባና በሳስክቻዋን የሚገኙ ሰባት አብያተ ክርስቲያናት የሚያስተዳድር ሀገረ ስብከት ነው። ከነዚህም በአልበርታ የሚገኝ ሶስት አብያተ ክርስቲያናት የኤድመንተን ደርበሰላም በሰላም መድኃኔ ዓለም ወቅዱስ ሚካኤል ካቴድራን፣ የኤድመንተን ሳሊተ ምህረት ቅድስት ማርያምና የፎርት ማክመሪ ደብረ አሚን አቡነ አረጋዊ አብያተ ክርስቲያናት ናቸው። የተቀሩት አራቱ በሁለቱ የካናዳ ግዛት በሳስሪጃይንና በማኒቶባ ግዛት የሚገኝ አብያተ ክርስቲያናት ናቸው። በ2017 በምዕራብ ካናዳ ውስጥ የሚገኘው የመካከለኛው ካናዳ ኤድመንተን እና አካባቢው አገረ ስብከት የተከናወኑ አበይት ተግባራት እንደሚከተለው ይቀርባሉ። አንደኛ የአገረ ስብከታችን ሊቀ ጳጳሳት ብፁዕ አቡነ አብርሃም ላለፉት 28 ዓመታት በካናዳ ለሰጡት አገልግሎት እውቅና ተበርክቶላቸዋል። ብፁዕነታቸው ላለፉት ዓመታት 28 ዓመታት በአጠቃላይ በካናዳ 25 ዓመታት በአልበርታ ክፍለ ሀገር እንዲሁም በኤድመንተን ለ21 ዓመታት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማገልገላቸው የኤድመንተን ሲቲ ካውንስልና የኤድመንተን ከንቲባ የእውቅና ሰርተፍኬት አበርክተውላቸዋል። ይህም ቅዱስ ቤተክርስቲያን በካናዳ ለሚገኙ ኢትዮጵያውያን ትውልድ ኢትዮጵያውያን ለሰጠችው አገልግሎት ከሀገሪቱ መንግስት የተገኘ እውቅና ነው። በዚህም መራ ግብር በካናዳ የሚገኙ ካህናትና ምዕመናን ኢረን ሪቨር ፎርድ ኤድመንተን ከተማ ካውንስል ከንቲባን ጨምሮ የመንግስት የስራ ኃላፊዎች፣ የሀያት አብያተ ክርስቲያናት ተወካዮች ተገኝተው ደስታቸውን ገልጸዋል። ይህም የእውቅና ሰርፈ ትኬት ቤተ ክርስቲያናችን በካናዳ በተለይም በምዕራብ ካናዳ ውስጥ የመካከለኛው ካናዳ ኤድመንተን ሀገረ ስብከት እያከናወነችው ለሚገኘው መንፈሳዊና ማህበራዊ አገልግሎት ሐዋርያዊት ኩላዊት ጥንታዊት ታሪካዊት ለሆነችው ቤተ ክርስቲያን የተሰጠ እውቅና በመሆኑ ቤተ ክርስቲያኗ የምትኮራበት፣ ለሐዋርያዊ አገልግሎቷ ስኬት ማሳያ ነው። ብፁዕነታቸው በአጠቃላይ መስቀል የአደባባይ በዓላችን የሆነውን የጌታችን የአምላካችንና የመድኃኒታችን ኢየሱስ ክርስቶስ የመስቀል በዓል የሁለቱ አጥቢያ ቤተ ክርስቲያናትን ማለትም የደብረ ሰላሙ ቅዱስ ሚካኤል ካቴድራል፣ የሰዓሊተ ምሕረት ቅድስት ማርያም ካቴድራል ምእመናን በታደሙበት ያደረገ ስብቅ ሊቀ ጳጳስ የነገረ መስቀሉን ተማሪክ በማስተማር የደመራ በዓሉን በድምቀት ሁኔታ እንዲከበር አድርገዋል። በኤድመንተን ከተማ የጥቅምት መድኃኔ ዓለም ዓመታዊ ክብረ በዓል ልዩ ድምቀት እንዲከበር አድርገዋል። በኤድመንተን ከተማ በኤድመንተን ደብረ መድኃኔ ዓለም ቅዱስ ሚካኤል ካቴድራል የመልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓል በደመቀ ሁኔታ ክብረው ለምዕመናን ቃለ ወንጌልና ቡራኬ ሰጥተዋል። የሰጥተዋል የአገር ስብከታችን ሊቀ ጳጳስ ብፁ አቡነ አብርሃም በአደባባይ በዓላችን የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓልን የሁለቱን አጥቢያ አብያተ ክርስቲያናት ታወታውታት ይዘው በጊዜያዊ ለታወጠ ማደሪያ ወደተዘጋጀው ባሕረ ጥምቀት በመጓዝ በዓሉ ከካህናትና ከምዕመናን ጋር በማሕሌት ሲያደንቁ አድረው የጥምቀቱን ታሪካዊነትና ስብከተ ወንጌል ቃለ ምዕዳን በማስተማር በዓሉ በደመቀ ሁኔታ እንዲከበር አድርገዋል። በቃና ዘገሊላን በዓልን በተመሳሳይ እንዲከበር አድርገዋል። የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ አብርሃም በሳስካቸዋን ካቸዋን ክፍለ ሀገር በሳስክቱን ከተማ በሚገኘው ደብረ ብርሃን ቅዱስ ሥላሴው ቅዱስ ሚካኤል ቤተክርስቲያን በመገኘት የቅዱስ ሥላሴ ዓመታዊ ከረባልን አክብረውና ከዚያው ተወልደው አድገው የአብነት ትምህርታቸውን በአግባቡ ለተከታተሉ ሶስት ታዳጊ ህፃናት ማረገ ክነዲቁና በመስጠት አገልግሎት እንዲጀምሩ አድርገዋል። ብፁዕ አቡነ አብርሃም በአልበርታ ክፍለ ሀገር በፎርት ማክመሪ የሚገኘው የደብረ አሚን አቡነ አረጋዊ ህንጻ ቤተክርስቲያን ግንባታ ከፍጻሜ እንዲደርስ ምዕመናንን የሚቀሰቅስና የሚያስተምሩ መምህራን በመደብ በደብሩ ጥሩ ገቢ እንዲገኝ በሰጡት አባታዊ መመሪያ ውጤታማ ሥራ ተሰርቷል። አካይ በተጨማሪም የሀገረ ስብከቱ ጳጳስ ብፁዕ አቡነ አብርሃም ከሶስት ሚሊዮን የካናዳ ዶላር በላይ የተገዛውን አዲስ ህንጻ ቤተክርስቲያን ጎብኝተዋል። ስራው በፍጥነት እንዲጠናቀቅ መመሪያ ሰጥተዋል። ብዙ አባታችን አቡነ አብርሃም ከላይ በተጠቀሱትና ከበተመደቡባቸው አብያተ ክርስቲያናት እየተዘዋወሩ አባታዊ መመሪያና መንፈሳዊ ግልግሎች በመስጠት ሐዋርያዊ ተልኳቸውን ተወተዋል። በመጨረሻም የሀገረ ስብከታችን ሊቀባባስ ብዙ አቡነ አብርሃም በሰጡት መመሪያና በእርሳቸው ጥረት በሀገራችን በኢትዮጵያ በተለያዩ ጊዜ ሰው ሰራሽና ተፈጥሮ የአደጋ ጉዳት ለደረሰባቸው ወገኖች የተሰባሰበ እርዳታ በመንመረ ጠቅላይ ቤተ ክህነት በኩል እንዲሰጥ ብር 1 ሚሊዮን 500 ሺህ ብር እንዲሁም ለመንበረ ፓትርያርክ ድርሻ የሆነው የፐርሰንት ክፍያ ለበረከት 100 ሺህ ብር በድምሩ 1 ሚሊዮን 600 ሺህ ብር ለጠቅላይ ቤተ ክህነት ገቢ የሆነበትን የባንክ ደረሰኝ የሀገር ስብከታችን ሊቀ ጳጳስ ብፁዕ አቡነ አብርሃም ለብፁዕ ጠቅላይ ስራ አስኪያጅ እንዲሰጡልኝ በታላቅ ትሕትና ጠይቃለሁ።